እባካችሁ እህቶቼ መዳም ቤት የምትሰሩ እንደኔ ደግሞ ምግብ የምትሰሩ እህቶቼ እባካችሁ ይህንን ነገር ተጠንቀቁት ማለት ነው። ህይወታችሁን አደጋ ላይ ስለሚጥል ተጠንቀቁ ማለት ነው። ግዴታ መጠቀሙም ካለባችሁ የምታደርጓቸው ነገሮች አሉ። ልትጠነቀቋቸው የሚገቡ ነገሮች አሉ ማለት ነው። እነግራቸዋለሁ ባካቸው ይህ ቪዲዮ ለሁሉም እህቶቼ እንዲደርስ ቪዲዮን ላይክ፣ ሼር አድርጎ አሰላሙ አለይኩም ወረህመቱላሂ ወበረከቱ ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁን? ይገውል ሰላም ነው አላ ስሆኖ ተላ በያላችሁበት ሰላማችሁን ያብዛልኝ፣ ሀገራችንም ሰላም አድርግልን ያልኩኝ የተለመደው አዲስ ቪዲዮ መጥቻለሁ ማለት ነው። ዛሬ ይዤላችሁ የመጣሁት ቪዲዮ ጥንቃቄ የምታደርጉበትና ብዙ እህቶቼ በዚህ ድስጥ ምክንያት ወይም ደግሞ በዚህ ነገር ምክንያት ህይወታቸው እያለፋ እየተቃጠሉ አይናቸው እየጠፋ ሙሉ ገላቸው እየተቃጠሉበት ያለ ሁኔታ ላይ ስላለ ብዙ ጊዜ ደግሞ ይህንን ነገር አረቦች በጣም ይወዱታል። በጣም ያፈጥናልም ምግብም ያጣፍጣል። ስለዚህ ጥንቃቄ አድርጎ ማለት ነው። ሀባይ ቤ አንድ ነገር እኛ የወጣ ነው ሰርተን ለመለወጥ ነው በሙሉ ጤንነትን ወደ ሀገራችን መመለስ አለብን ብያለች አስባለሁ። ከአላህም በታች ደግሞ ራሳችንን መጠበቅ አለብን ብዬ አስባለሁ። እንደኔ ምግብ የምትሰሩ መዳም ቤት የምትሰሩ እህቶቼ ይህንን ድስጥ ተጠንቀቁት፣ ማለት ነው። ድስቱም ደግሞ ግድር ጠግጥ የሚሉት ድስት በጣም በጣም እዚህ ጋር ፎቶን አስቀምጥላቸው እኔ ራሱ ለሀገር ገዝቼዋለሁ። ከገዛሁት በኋላ በጣም ነው የፈራሁት ማለት ነው። ብገዛውም ደግሞ እንዴት መጠቀም እንዳለብኝ ጠንቅቄ ያውቃለሁ። ለምን ብዙ ቪዲዮዎችን ማይቻለው፣ እንዴት በምን አይነት ምክንያት ደግሞ እንደሚፈነዳ የሚፈነዳበት ደግሞ ምክንያት ምን እንደሆነ ተምር ያለው ማለት ነው። እና ብዙ ሰዎች ይህንን ነገር ሳታቁ የሚፈደዳበትን መኪና ሳታቁ ህይወታችሁን አደጋ ውስጥ ይጥላችኋል ማለት ነው። እና ከላይ የሚከደን ትንሽ ገጣ አለችው፣ ያቺ ነገር የሆነ የምታወጣው ትንፋሽ አለ። ያቺ ነገር ከተዘጋጅ፣ ጭራሽን ትንፋሽ የሚያወጣበት ወይም ደግሞ ንፋስ የማያገኝበት ሁኔታ ላይ ካለ ከመፈንዳት ወደ ኋላ አይልም ማለት ነው። እህቶቼ ተጠንቀቁ። እዚ ጋር ደግሞ ለምን እንደምንፈነዳ ቪዲዮ አስገባላችኋለሁ። ቪዲዮውንም እዩት ማለት ነው። ለምን ብትሉ መጠቀምም ካለብን በጣም ጥሩ ድስጥ ነው። በጣም ምግብ ቶሎ ያፈስላል፣ ምግብ ያጣፍጣል። አረቦች ደግሞ የሆነ ውሃ ያለበት ምግብ በብዛት ሩዙ ውሃ እንዲኖርበት ስለሚፈልጉ በፍጥነት አንድ ላይ ጭመርመር አድርገው ቶሎ እንዲበስላቸው ስለሚፈልገው ብዙ ጊዜ እሱን መጠቀም ይወዳሉ ማለት ነው። በተለይ ደግሞ ሰውየው እኔ የምሰራበት ቤት ሰውየው በሱ ድስት እንዲሰራ ነው የሚፈልገው ብዙ ጊዜ ማለት ነው። እና በፊት በጣም ነበረ የሚፈረው፣ በጣም ነበረ የምጠንቀቀው። ግን በቅርብ ጊዜ እዚጋ፣ መጀመሪያ ላይ ያስገባሁላችሁ ቪዲዮ አንድ አረብ ሲያስተምር አይቼ ከዛ ምን ማድረግ እንዳለብኝ አወቁኝ ማለት ነው። ካወቁ በኋላ ደግሞ ለራሴም ገዝቼዋለሁ። ቢገዛውም ግን እንደ ማንኛውም ሰው ዝም ብሎ አይደለም የሚሰራበት፣ ጥንቃቄ ያስፈልገዋል ማለት ነው። ገብቷቸዋል እህቶቼ፣ ተጠንቀቁ። ለምን ብትሉ ብዙዎቻችን አረቦቹ በቃ ለእናንተ በምን ምክንያት እንደሚፈንዳ ምክንያቱም እንደሆነ ሳያስረዳችሁ ሳይነግሯችሁ እናንተ ባለማወቅ የምታደርጓቸው ነገሮች ለራሳቸው ህይወታቸውን አደጋ ላይ ይጥለዋል። ማለት እኛ ከሀገራችን በሙሉ ጤንነት ብዙ ልጆች ማነው፣ ከሀገራቸው በሙሉ ጤንነት መጥተው ወደ ሀገራቸው ሲመለሱ ግን ጤናቸው ተጓድሎ እጃቸው ላይ እግራቸው ላይ ፊታቸው ላይ አደጋ ደርሰባቸው መሄዱ ስላሉ ጥንቃቄ አድርጉ። ማነው ዘይትም ደግሞ በተለይ ዘይት ብዙ ጊዜ እንጠብሳለን። የምንጠብስበትም ደግሞ መጥበሻ እጅ አለው እጁን ወደ እናንተ ፊት ለፊት አታድርጉት ማለት ነው እንጂ እጁን ወደዛ ማዙ ከእናንተ ፊት ለፊት ሳይሆን ዞር አድርጉት ማለት ነው። እናንተ ሳታውቁ ፊት ለፊት አድርጋችሁት አለፉ ስትሉ ወይም ደግሞ የሆነ ነገር ለማድረግ እጃቸው ስታንቀሳቅሱ ስትነኩት ላያችሁ ላይ ሊገለበጥባችሁ ይችላል ማለት ነው። ቤቶቼ ጥንቃቄ ያስፈልጋል። ማንም መጥቶ እኛን አይጠብቀንም። ያለነው የሰው ሀገር ነው፣ የሰው ቤት ነው። ጥንቃቄ ማድረግ ያለብን ተረጋግተን መስራት ያለብን ራሳችን ነው። ራሳችንን ራሳችን መጠበቅ አለብን። አረቦቹ ቶሎበይ ፊጠኝ ምናምን ሊሏችሁ ይችላሉ፣ ግን እናንተ ረጋ ብላችሁ በሙሉ ጤንነታችሁን ለሀገራችሁ አላህ ያብቃችሁ። በነገራችን ላይ እና እኔ እንደነገርኳችሁ ወላሂ ላዚም እችን ነገር በጣም ብዙ ጊዜ ለራሴ ጥያቄ ይሁንብኝ ነበር። አሁን ግን እንዴት በቃ ራሴን መቆጣጠር እንዳለብኝ መናደድ እንደሌለብኝ እንዲሁም ደግሞ ሴቷን ካል ፍጠኝ ብላ ብትጮህ ራሱ ተረጋግቼ መስራት እንዳለብኝ ተምሬያለሁ። ይህ ራሴ ላይ አደጋ ከደረሰ በኋላ ማለት ነው። አባያ ለማውጣት ለማምጣት ስሮጥ ከዚህ በፊት ደረሰብኝ። እንታውቃላችሁ ሶስት ቦታዬን ተሰፍቻለሁ። በሩና ይሄ እንትን ግርግዳው መቶኝ አፌ ሁለት ቦታ ሆኖ ፊቴ ላይ ፊቴ እንዳለ እንት ተቀዶ አፍንጫዬ ሁለት ቦታ ሆኖ፣ አልሀምዱሊላ አላህ ደግሞ በዛች ነገር ህይወትሽ አይለፍ በዛች ነገር አላህ ቀለል አድርጎልኝ። አሁን ላይ እንደዚህ ሳውራ ለእናንተ ቀላል ሊመስላችሁ ይችላል፣ ግን ቁስሌን ብታዩት በሰአቱ ያለውን ነገር ብታዩት ኖሮ ወላሂ ላዚ ህልም ነው የሚሆንባችሁ። ከሞት ነው የተረፍኩት እና እህቶቼ የፈለገ ያክል አረቦች ቢጮሁባችሁ የፈለገ ያክል ቢያናድዷችሁ፣ እናንተ አትናደዱ፣ ተረጋጉ፣ ሶብር አድርጉ ትዕግስት ይኑራችሁ ማለት ነው። ትዕግስት ስታረጉ እናንተ ራሳችሁን አትጎዱ ማለት ነው። እነሱ ቢጮሁባችሁም እናንተ በቃ ራሳችሁን ለማረጋጋት ትዕግስት አድርጋችሁ ስራችሁን ስሩ ማለት ነው። እና ብዙ ጊዜ ተናደን በፍጥነት ለማድረግ የምንሞክራቸው ነገሮች ህይወታችን ላይ አደጋ ይጥላሉ። ለምሳሌ እናንተ የሆነ ነገር ወይ ሽንኩርት እየቆረጣችሁ ሊሆን ይችላል። ሴቶች ሴትዮዋ ስትጮህባችሁ ቶሎ ወይ ስትላችሁ ያንን ሽንኩርት ፈጠኝ ቆርጣለሁ ብላችሁ ስትቆርጡ እጃችሁ ልትቆርጡ ትችላላችሁ። ወይም ደግሞ የሆነ ቦታችሁ ልትወጉ ትችላላችሁ። ወይም ደግሞ ሳታቁ የሆነ ነገር ሊያጋጥሟችሁ ይችላል። ማለት አትናደዱ በጭራሽ መናደድ አያስፈልግም። ገባችሁ? ሀያ ባይቤ አትናደዱ። ማንኛውም ነገር ስትሰሩ ተረጋግታችሁ በእርጋታ ነው መሆን አለበት ብዬ ነው ማስበው። እኔ ከተማርኳቸው እና ራሴ ላይ ከደረሱብኝ ነገሮች ናቸው ምነግራችሁ ማለት ነው። ብዙ ጊዜ እኔ ወላሂ ላዚም በጣም ነበር የምናደደው። ሴቷ ስትጠራኝ እናደድ ነበረ። በቃ ቶሎ ብዬ ለመጨረስ እታገል ነበረ። አሁን ላይ ግን በቃ ጥንቃቄ ማድረግ እንዳለብኝ ብዙ ነገሮችን ተምሬያለሁ ማለት ነው። እና እህቶች አላህ ይጠብቃችሁ። ከአላህ በታች ደግሞ ራሳችሁን ጠብቁ። እኛ ራሳችንን ካልጠብቅን፣ ካልተረጋጋን ማንም መጥቶ እኛን ሊጠብቀን አይችልም ማለት ነው። ገብቷችኋል። ስለዚህ እኛ እዚህ ሀገር ላይ የሚደርስብን መከራና ስቃይ የሚደርስብን ፈተናዎች እንደዚህ ሆነን እንደዚህ መስዋዕትነት ከፍለን የምናገኘውን ብር ከሀገር በነጻ የምናገኘው ነው የሚመስላቸው። እንደዚህ ለፍተን የምናገኝ አይመስላቸውም ማለት ነው። ሀያ አራት ሰዓት እኛ እግራችን እኮ ወላሂ ላዚም የቆምንበት እና የተንቀሳቀስንበት ብዛት እግራችን እያበጠ እንደ እርጉዝ ሴት ማለት ነው። እግራችን አብጦ አጥንታችን እንደ እንቅጥቅጥ ብሎ እንደዛም ሆኖ ግን ያገኘነውን ብር በቅን እንደ ቀላል ለሰው መስጠት አለብን ብዬ አላስብም። ብራችሁን ቆጥቡ፣ ብራችሁን ሰብስቡ። ብር ሲኖራችሁ ነው ከቤተሰብ ጋር ደስተኛ ሆናችሁ የምትኖሩት ማለት ነው። ብር ከሌላችሁ ባዶ እጃችሁን ወደ ሀገር ብትገቡ ማለት ነው። የራሳችሁ ቤተሰብ ለትንሽ ጊዜ ሊያቀርባችሁ በእጃችሁ ገንዘብ ያለ መስሮት ሊያስጠጋችሁ ይችላል። ከጊዜ በኋላ ደግሞ የራሳችሁ የገዛ ቤተሰቦቻችሁ ራሱ ሊቀየሩባችሁ ይችላል። እነሱ ባይቀየሩ ራሱ እናንተ ይዛችሁ የለመዳችሁ እናንተ ከሰው ጋር ራሱ ደስተኛ ሆናችሁ አትኖሩም። ከሰው ጋር ማለት ነው ገብቷችኋል። እና ጥንቃቄ አድርጎ ራሳችሁን ጠብቆ እንዲሁም ደግሞ ይህን እንድስ ተጠንቀቁት። ያስገባሁላችሁን ቪዲዮ በደንብ አይታችኋል ብዬ አስባለሁ። ስለዚህ በዛ መንገድ ነው ማድረግ ያለባችሁ ብዬ አስባለሁ። ሀባይቤ አላህ ይጠብቅንም ይጠብቃችሁ። እና ምን ማለት ፈልጌ ነበረ፣ እና ትዕግስት አድርጉ። ማሳዎቹ መጥፎ ከሆኑባችሁ ስራ ለመቀየር ሞክሩ። ከመ አትጥፉ በቃ ሰው ብሏችሁ ራሱ ባትጠፉ ባይ ነኝ። ለምን አንዳንድ ሰዎች በውጭ ጥሩ ስራ አለ፣ ውጭ ቤቶች ይሻል ይሻለ ከስራ እዛ ጠለብ ቤት ሆነች ምናምን የሚል ሰው ሊኖር ይችላል። እና የፈለገ ያክል እንደዛ ቢሏችሁ ስራችሁ ጥሩ ከሆነ ትግስት አድርጋችሁ ስራችሁን ሰርታችሁ ብራችሁን ይዛችሁ ለሀገራችሁ ሀገራችሁ እንድትበቁ ነው የሚፈልገው ማለት ነው፣ ገብቷቸዋል። ስለዚህ ራሳችሁን ጠብቁ፣ ከአላህም በታች ደግሞ መተጋገዝ አለብን ብዬ ነው ማስበው። እና ትግስት አድርጎ ስትሰሩም ትግስት ይኑራችሁ ተረጋግታችሁ ለመስራት ሞክሩ። የመጣንበትን አላማ መርሳት አለብን ብዬ አላስበው። ስለዚህ ብራችሁን ቆጥቡ፣ ብራችሁን ያዙ፣ ትንሽም ብትሆን አታባክኑ። እኔ ለቤተሰብ አትስጡ እያልኩ አይደለም። በነገራችን ላይ ስትጸጡም ደግሞ በልክ መሆን አለበት ብዬ ነው ማስበው። እና ሀባይቢ የዛሬ ቪዲዮ ይህንን ይመስላል። ቪዲዮን ግን ላይክ፣ ሼር ማድረጋችሁን አትርሱ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጉ። የተሳሳትኩት ነገር ካለ ደግሞ ይቅርታ አድርጉልኝ እና እንደነገርኳችሁ ለእኔም ዱአ አድርጉልኝ። ለቤተሰቦች ከልጆች ጋር አላህ እንዲጨምረኝ ማለት ነው። እና በዱአችሁ አትርሱኝ። በቅርቡ ደግሞ ወደ ሀገር መንገዱ ሲከፈት ሀገር ለመግባት ያሰባችሁ የሚነግራችሁ ይሆናል። ሄጅ ፕሮሰስ ሲጨርስ ቪዲዮ ሰርቼ እለቅላችኋለሁ። ሀገርም ስገባ ደግሞ እንደዛው ቪዲዮ ሰርቼ እለቅላችኋለሁ። ያለውን ነገር ሁሉ እነግራችኋለሁ። እና የዛሬ ቪዲዮ ይህን ይመስላል። አብረን ቢዛ ሰርተናል እንግዲህ እስከዛ ከተከታተላችሁ ከክፉ ነገር ላይ ጠብቀን የሚጠብቃችሁ ምላለው ሰላም አለይኩም ወረህመቱላሂ ወበረካቱ።